በዴቢት ካርድ ላይ እና ባንክ አካውንት ላይ መተት ከተደረገ ወይም ሊያደርጉ ይችላሉ ወይ ብሎ የጠየቀኝ ሰው አለ። እና በደንብ በደንብ እንዲ ዴቢት ክሬዲት ካርድ ዋናው እሱ አይደለ እንዲ፣ በደንብ ነው የሚሰራው እሱ። እኮ ማለት እኮ ዳግማዊ ብር ማለት እኮ ነው። ጀስት በቃ ይሄ ነው ይሄ እኮ ነው። እዚህ አይነት ነገር የሚጠቀመው ዴቢት ካርዱን ወይ ክሬዲት ካርዱን ወይ ባንክ ቡካችሁን ኮፒ አድርጋችሁ? የምትወዱት የሚጠባቂ መልአክ ድርሳን ውስጥ በቃ ባንክ ይጠብቅልኝ ብሎ ብሬ ይጠብቅልኝ የተለያዩ መተትን አያረከልኝ ብሎ በዛ ነው እኔ እንትን ብሎን እንደዛ ነው። ጸሎት ቤት መባረክ አለበት እንዴ! ቅባ ቅዱስም እኮ መቀባት አለበት። በጸበልም ዳብስ መደረግ አለበት። አሁን እኮ ዳግመኛ አሁን መቼም እኛ ለምዶብን እንጂ ይሄ ዴቢት ክሬዲት ካርድ ዝም ብለን በዋሌት በቦርሳ በኪስ እንይዛለን እንጂ እንደውም እኮ በጸሎት መጽሐፍ ውስጥ ነው መደረግ ያለበት። መባረክ አለበት፣ መጠበቅ አለበት። በተለይ ደግሞ አንዳንዴ የዋሷል። ኦ የአንቺ እኮ እንደው ክሬዲት ካርድ ያምራል። ይህ ምንድን ያወጣሽው? ይህ እንዲህ ባንክ እንዲ እንዲ እንዲ እንዲ፣ ለምሳሌ የሞሎች ሊሆን ይችላል እና ያዩታል እና አይተው ይሰጣሉ። እና ምን ሊል ይችላል ሰውየው? አይ ምንም አታደርገውም ይባላል። እዛ ካርዱ ላይ ወዛችኋል፣ ላባችኋል፣ ጠረናችኋል። በሱ ብቻ ይደገማል። ያው እንዴት ይደገማል የሚለውን እንደውም በአስረኛ ደረጃ ላይ ያስቀመጥኩት በወዝ ነው። እና የትኛውም ነገር ላይ ወዛችሁ ካለ በዛ ይሰራል። ያው የሰላም ይመተት ስራውን ይሰራል። እኛም እኮ በነገራችን ላይ ዳግመ ጥፋተኛ ነን። ምግብ ስንበላ በስማም ብለን እንደምንበላ ሁሉ የምንጠቀማቸውን ቁሶች በስማሜ ማለት ልምድ የለብን። ሰው እኮ ሌላ ይቅርና ሰው እኮ መኪና ሲገዛ የሚመላለስበት ስራ የሚሰራበት፣ ችግሩን የሚያቀልበት፣ ረጅሙን መንገድ የሚያሳጥርበት ነው ይህንኑ አስቦ የሚገዛው ነገር ግን እኮ መኪና ሬሳሳጥን ሊሆን ይችላል መኪና መሞቻ ሊሆን ይችላል። መኪና መቀበሪያ ሊሆን ይችላል። መኪና አካልህን የምታጣበት ነገር ሊሆን ይችላል። መባረክ አለበት፣ በስማም ተብሎ ጸበል ተረይቶ። እንዲህ አይነት ልምድ የለንም። ቤት እንገዛለን፣ እዛው ባዶ ቤት አጋንንት የሚያድርበትን ይፈልገዋል። አንድ ቤት እኮ ተሰርቶ ሲዘጋ ሀያ አራት ሰዓት አጋንንት ነው የሚፈነጭበት። ስንገባ በስማም ብለን አንገባም፣ ጸበል ረይተን አስረጭተን አንገባም እና፣ ይሄ ግንዛቤ ማጣት ለብዙ ጉዳት ዳርጎናል። እና እያንዳንዱ ነገራችሁ መባረክ እንዴ ዳግማይ ሰው በልቶ እዳሪ ለሚወጣው ለሚከረፋው፣ ለሚሸተው አይነ ምድር ለሚሆነው ምግብ እኮ በስማን ብለን እኮ ነው የምንበላው። ምግቡን የሚያመጣው እኮ እጅ ላይ ያለው ገንዘብ ነው አይደል? ገንዘብ ከሌለ እኮ ምግብ አትገዛም። ምን ቤት አትገዛም፣ መኪና አትገዛም፣ የሚለበስ የሚበላ የሚጠጣ አትገዛም። ስለዚህ መጀመሪያ መባረክ ያለበት ገንዘብህ ነው። ገንዘብህ ሲባረክ የተባረከ ነገር ነው የሚያመጣው። በተባረከ ገንዘብ ስትገዛ ሁሉም ነገር ይባረካል። ስለዚህ መሰረቱ ገንዘብህ ነው። ዴቢት ክሬዲት ካርድ ነው እሱ ነው ዋናው መባረክ አለበት። የምታገኛቸው የሚገቡት የሚወጡት ገንዘቦች ሁሉ በበስማም ነው መሆን ያለበት እኛ ዝም ብለን እንጠቀማለን። በቃ የሰላቢ መተት መፈንጫ ይሆናል። በጣም ብዙ ነው፣ ብዙ አለ። ያው መግቢያ መንገዱ አሁን ከኢትዮጵያም ሽሮ ምን አንዳንድ ሰርትን ስናስመጣ እሱ እሱን እራሱ ባርኮ መጠቀም ምንም አይነት ነገር ከኢትዮጵያ ስናስመጣ። አዎ ይኸውልህ፣ እኔ በጣም የሚገርምህ እንደው በረከታቸው ይደርብንና እማሆይ አጸደ የሚባሉ እዚህ አራት ኪሎ ባታ ባታማርያም ነበሩና እንግዲህ የሚገርም ኢህአዴግ ሲገባ ነው እሳቸው የዘጉት ማለት ነው። ሰማንያ ሶስት ዓመተ ምህረት እና ካረፉ አንድ አራት አመት ይሆናቸዋል። እንግዲህ ከሀያ ሰባት ከሀያ ስምንት አመት በላይ ዘግተው ከቤት ሳይወጡ ፀሐይ ሳያዩ የኖሩ ትልቅ እናት ናቸው እና እጅግ በጣም የበቁ ናቸው። ለአግመ ሰውን እንደ መጽሐፍ ነው የሚያነቡት እንደ ጠራ ሰማይ ነው የሰውን ህይወት ውስጡን የሚመለከቱት። እና ምንም ነገር ስጣቸው በስማም ነው የሚሉት። ምንም ነገር ክብሪት ሰው ዳግማይ ከሰል ለማቀጣጠል እኮ ክብሪት ስትሰጣቸው በስማም ብለው ነው የሚቀበሉ። ክብሪት በዛ ላይ የሚመጣ ክፉ መንፈስ አለ። በተለይ ይሄ መተታ መተቱ ሰው ኮተተኛ ነው፣ እማይጨምረው ጨምሮ የማያደርገው የማይልከው ነገር ስለሌለ በእምነት በስማም ማለት ይሄንን ይሽራል እያሉ በእንደዚህ ነው የሚጠቀሙት። እና እኔ ገርመኝ ነበር ና እያንዳንዱን ነገር ከበስማም ጋር እያይዘውት ነውና፣ እንግዲህ በስማም መጀመሪያም መጨረሻም ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ፣ ይሄ እኮ በቃ የመጨረሻ የተሰጠን ስም ነው። በቃ የስላሴ የሦስትነታቸው የአንድነታቸው ስም ስለሆነ በዚህ ስም መባረክ ልምድ ልናደርግ ይገባልና ያው መቼም እኔ አሁን ሰው ልብስ ስለብስ አዲስ ልብስ ገዝቼ ከለበስኩ በስማም ብያ ማትቤበት ነው የምለብሰው። እኛ እኮ አልገባለን እንጂ እኮ ድሮ እናቶቻችን በውሃ ይለቅ ይላሉ፣ በስማም ብለውበት ማለት ነው። እውነትም በውሃ ነው የሚያልቀው። መኪናም እኮ ስትገዙ በስማም ብላችሁ በአደጋ ሳይሆን በአስፓልት ይለቅ ብላችሁ ነው መንዳት ያለባችሁ። እና በተለይ ጥላዋጊው መተቱ ለመኪናው ይመቻል። እንቅልፍ እንቅልፍ እያለ እየደበት አደጋ ሊያደርስ ይችላል። በጣም ብዙ ችግር ስላለ ያ አይነት ክፉ መናፍስት ማደሪያ እንዲያደርጉት ግዴታ መባረክ አለበት። የግድ ቄስ ወይም ደግሞ ቆሞስ ወይ ደግሞ አንድ አባት ማግኘት የለባችሁም። ከተገኘስ ሰየው። በአቅራቢያ በአጠገብ ካን ካለ ማስባረግ፣ ከሌለ ደግሞ አንተ ባርከው ብላችሁ እራሳችሁ ምግቡን በስማም ብላችሁ እንደምትበሉት የምትጠቀሙበትን ቁሳቁሶች ሁሉ በስማም ብላችሁ ተጠቀሙ። መንገዛቸው እቃዎችም ምንም ከግሮሰሪ ምቃስ እናመጣም፣ በቃ በገንዘባችን አወጣን። መንገዛቸውን ነገሮች በሙሉ ባርከን መጠቀም እያንዳንዱ ግዴታ ያስፈልጋል። በነገራችን ላይ ኮዳግመይ እንግዲህ አሁን ይውል ዱዲያኖስ ወይም ደግሞ በእኛ በኢትዮጵያ ስሙ ሲጠራ ዲዮቅልጥያኖስ የሚባለው ቅዱስ ጊዮርጊስን አንገቱን ያስቆረጠው አላዊ ንጉስ፣ ቅዱስ ጊዮርጊስን አንዱ ይፈትንበት የነበረው ምንድን ነው? መርዝ ይሰጠው ነበር ለቅዱስ ጊዮርጊስ እና በጣም መተተኞች፣ አስማተኞች የአጋንንት ክፉ ስም ጠሪዎችን እየሰበሰበ በጣም ከመተት የሚገርም መተት ላይ ከመጠበባቸው የተነሳ እኔ እበልጣለሁ እኔ እችላለሁ፣ እየተባባሉ ቅዱስ ጊዮርጊስን የመተት መሞከር አድርገውት ነበር። እና እስኪ አንተ ኢየሱስ የምትለው ክርስቶስ ካዳነ እናያለን እያሉ እስኪ ጠጣ ይሉታል። እና እንደም ምንድን ነው የሚለው በጣም የከፋ የከረፋ ያጋንንትን ህቡዕ ስም እየጠሩ እየደገሙ ይሰጡት ነበር ይላል። ሰማዕቱ ግን የተጠራበት ያጋንንት ስም የገባበት መርዝ በስምአም ብሎ ባርኮ ይጠጣዋል። ምንም አይሆንም ነበር ይላል። ይሄ ነገር ለሚያስተምረን እና አንዳንድ ጊዜ ምን ይሆናል መሰለ ኬሚካል የተጨመረበት ጁስ ሊሆን ይችላል፣ የሚበላ ነገር ሊሆን ይችላል። እንደምታውቀው አሁን እናንተ የምትኖርበት አካባቢ የአንድ ቀን ዶሮ አለ፣ የአንድ ቀን አሳ አለ፣ የሶስት ቀን የሳምንት በሬ ወይፈን አለ እና የሚወጉት ሆርሞኖች እነዚህ ከተፈጥሮ ውጭ የሆኑ ነገሮች ናቸው። አሁን ሳይንሱ የሚለው አብዛኛው ሰው የካንሰር በሽተኛ የሆነበት ምክንያት ኦርጋኒክ ነገር ስለማይበላ ስለማይጠቀም ነው። በዚህ ምክንያት ሰው ለሳንባ ካንሰር እንዲሁም ደግሞ ሁለቱ ኩላሊቶች በቀላሉ ፌል እንዲያደርጉ፣ ለጤና መታወክ፣ ለብዙ አይነት በሽታ የሚዳረገው ተፈጥሮአዊ ነገር ባለመመገቡ ምክንያት ነው። ኦኬ ተፈጥሮአዊ ነገር የለም ያለው ኬሚካል የተቀላቀለበት የሆነ ነገር የተጨመረበት ምንነቱን የማታውቀው ነገር ነው። ስለዚህ አንተ ኦርቶዶክስ ነህ፣ ቆራቢ ነህ፣ ጸሎተኛ ነህ። ይሄ ነገር እኮ ለአንተ ለሌላው እንደ መርዝ ነው። ለአንተ ሲሰጥ ግን እዛ ውስጥ ያለው ነገር አንተን አይመለከትህም። እንደ ሰው ነው የምትሆነው። ግዴታ መብላት መጠጣት አለብህ። ያንን ካልበላህ ደግሞ ኦርጋኒክ የተባለው ነገር ደግሞ የለም፤ ቢኖርም በጣም ዋጋው ብዙ ነው። ስለዚህ ያንን ነገር አንተ በስማም ብለህ አቡነ ዘበ ሰማያት አባታችን የጻለ ባርክልኝ ብለህ ብትበላ የጊዮርጊስ አምላክ የዲዮቅልጥያኖስን ምርዝ በረከት ያደረገ አንተ የምትበላው የምትጠጣውን በበስማም ተባርኮ ሰውነት ይሆንሃል፣ ጤና ይሆንሃል። በስማም ትርፉ ይሄ ነው። የማናውቃቸው ብዙ ነገሮች አሉ። እነዛ ነገሮች ሁሉ የሚጠፉት የሚወገዱት በጸሎት በበስማም ነው፣ እና ይህንን በማድረግ አትራፊዎች ነን። ቅድም ያው አካውንት በዴቢት ካርድ እንትን ይላሉ፣ ይደገማል ብለዋል። እና እሱ ጋር አሁን አካውንት በአካውንት ወይ ዴቢት ካርዱ እንደተደገመበት ከታወቀ መዝጋት አለብን ወይ መዝጋት አይደለም? ይሄ የራስ ጥንካሬ ይወስናል። ለምሳሌ ምን ይሆናል መሰለ አንድ ሰው በሆነ አካባቢ ላይ ሲኖር በጣም በመተት ቶሎ ቶሎ በወዳጆቹ ሲፈተን፣ ምክንያቱም እነዛን ሰዎች በቅርብ ርቀት የምታገኛቸው ከሆነ የምንመክረው ምንድን ነው ከዛ አካባቢ ሂድ ነው፣ ልቀቅ ነው። አጠገቢ ያለ ሰው በመተት የሚፈትን ከሆነ ፊት ለፊት መጋፈጥ አይደለም። በቃ ለቅዱሳን አባቶቻችን ለሐዋርያት የተነገራቸው ነገር አለ። ራሱ ጌታችን በመለኮታዊ አንደበቱ ፈተና ሲበዛባችሁ ሽሹ ሂዱ ብሏቸዋል። ተጋፈጡ አይደለም። አንዳንዴ የምትሸሸው ፈተና አለ። ልክ እንደዛ ይሄንንም ዴቢት ካርድ እየተሰለበ የሚያስቸግር ከሆነ ትሸሸዋለ ካርዱን በቃ ዘግተ፣ ሌላ ከሆነ ደግሞ እየባረኩ መጠቀም። ምክንያቱም አሁን እኮ ይሄ የሰላቢ መተት ዴቢት ካርዱ ላይ እኮ ሲደገም ሰውየው እጁን ከቶ በስውር ገንዘቡን አውጥቶ ይወስዳል፣ አይደለ? ለአላስፈላጊ ወጪ ይዳርግሃል። ያ አንተ ሳትፈልግ የምታወጣው ገንዘብ የሰውየው ጥቅም ነው፣ ወይም ሰውየው ጋር በስልብና የሚገባ ነው። እንደውም እኮ ካላወጣ ሁላ ሊያም ይችላል እኮ። ገባ? ለምሳሌ አንድ ሰው ወልማርት ሄዶ እቃ ወይም ደግሞ ልብስ ይገዛል አይደል የሰላቢ መተት ምንድነው የሚያደርገው እቃውን ወይም ልብሱን የሚፈልገውን ነገር የሚጠቀምበትን ነገር ያለ ፕሮግራም እንዲገዛ ያደርገዋል ሲገዛ ደግሞ በጣም ይደሰታል ካል ገዛ ደግሞ በጣም ያዝናል ስለዚህ አንዱ የሰላቢ መተት ምልክት ያለ ፕሮግራም መግዛት ሲገዙ መደሰት፣ ካልገዙ ደግሞ ትልቅ ደስታ ማጣት ነው። ይሄ ነው ያስወጣሃል። እዛ ዴቢት ካርዱ ላይ ምናምኑ ስላለ ነው።